የክርስቶስ ነገረ መስቀል ሲነገር አእምሮ ይጨነቃል። ሲታሰብ ለኔ ብሎ ለሚረዳ ሰው ከክርስቶስ ፍቅር የበለጠ ነገር ስለሌለ አእምሮ ይነካል። ቅዱስ ጳውሎስም ተናግሮታል ከክርስቶስ ፍቅር የሚለየኝ የለም ብሎ ያሉትን ጸዋትወ መከራዎች ዝርዝሮ በሮሜ መልእክቱ ምዕራፍ ስምንት ላይ ሲናገር እዚህ እያለው ነው እና የክርስቶስ ነገረ መስቀል በተለይ በፍጹማን ዘንድ ፍጹምነት ባላቸው ሰዎች ዘንድ ሲገለጥና ሲታሰብ ያሉበትን ያስረሳል፣ የት እንዳሉ ያዘነጋል። የተቀበለው መከራ ሁሉም ለእኛ ብሎ ስለሆነ፣ ለሰው ብሎ ስለሆነ ለእሱ ቅንጣት ታህል ትንሽ ነገር ለሱ በተቀበለው መከራ መስቀል ሁሉ የሚጠቅመው ወይም ይሆናል የሚባል ነገር ስለሌለ ሙሉ በሙሉ ለሰው ልጆች ስለሆነ ለአዳምና ለሔዋን መቸንከሩ የእኔ ነው። እኔ ራሴ እንደ መቸንከር ሲገረፍ፣ እኔ እንደ መገረፍ ከራሳቸው ጋር ሲያስገቡት ብዙ ቅዱሳን ሰውነታቸውን በአለንጋ በቀጋ በጅራፍ እየገረፉ እጅ እግራቸውን እየቸነከሩ አሳልፈውታል እና አቡነ ተክለ ሃይማኖት ጦር በፊት በኋላ በቀይ መገር አዘርግተው፣ ሌሎችም ቅዱሳን አበው እና ነገረ መስቀሉ ከሊቶስጥራ ከቀራኒው ድረስ ያሉት የ14 ምዕራፎች ጸዋቶ መከራዎች ሲታሰቡ ኢየሩሳሌም ላይ በዕለተ ዓርብ በዕለተ ስቅለት የተደረገው ነገር ሰማይንም ምድርንም ያስጨነቀ ሰማይንም ምድርንም ያሳዘነ ፀሐይ፣ ጨረቃ ከዋክብትን ያሳዘነ ማቅ ያስለበሰ ምድር የያዘቻቸውን ተሸከመቻቸውን ፍጥረታት ለመሸከም አልችል ብላ ስትንቀጠቀጥ መቃብራት ተከፍተው አይባን ተፈትተው ሙታን ተነስተው የተመቅደሱ መጋረጃ ተቀዶ ተከፍሎ ያችን ቀን ፍጡራን ሁሉ ሲያስባት ዛሬም ስትታሰብ በአንክሮ በተደሞ መላእክት ከሰማይ ወርዶ በመስቀሉ ዙሪያ ቆሞ ዲያብሎስ ካሳውን ሲክስ በጌታ ላይ የፈጸመው ግፍ በአይሁድ አድሮ በአይሁድ አድሮ ሲያሸጠው በአይሁድ አድሮ ሲያዘልፈው፣ ሲያስቸነክረው፣ ሲያስደበድበው የዋለውን ሁሉ የመድኃኒ ዓለም ትዕግስቱ ያን ሁሉ ጸዋቶ መከራ ታግሶ ሲቀበል ያደረገው የከፈለው መስዋዕትነት ከሊና በላይ ነው። እንኳን ለመናገር ለማሰብ ይከብዳል። በማሰብ ሲታሰብ በአይነ ሊና ሲታሰብ ይከብዳል እና ከጲላቶስ አደባባይ ጀምሮ ታስሮበት ያደረው የፍልፍል አለት ወንበዴዎች የሚታሰሩበት ከፍተኛ ወንጀል የሰሩ ወንበዴዎች የሚታሰሩበት ነው። እዚያ ውስጥ ወዲያ ወዲህ የማያሰኝ ነው። እረኛውን ገድለዋለሁ፣ መንጋዎቹ ይበተናሉ ብሎ ኤርምያስ የተናገረው ትንቢት ሐዋርያት ሲበተኑ እሱ ሲታሰር፣ ኤርምያስ ከታሰረበት እስር ቤት ነው ጌታ የታሰረ ትንቢተ ነቢያትን ለመፈጸም እዚያ ታስሮ ሲያድር ውስጡ ሲገቡ ጨለማ ነው። ገደሉ በጣም ሲያስቡት ከህሊና በላይ ነው። እኔ በተለይ እዚያ ኢየሩሳሌም ያንን ሳየው በጣም ነበር የሚያስጨንቀኝ። በጣም ነው የሚያሳዝነኝ። ሁሉ በእጁ የተያዘ ሲሆን ሁሉም ማድረግ ሲችል ደንጃው የእሱ ቤቱ የእሱ ሁሉ የእሱ ሲሆን ትዕግስቱ እዚያ ታስሮ ሲያድር ሰዓቱን የእስረኞቹን እነ ጲላጦስን የዳኞቹን ፍርድ የዓለምን ማጥያት ተቀብሎ በቃኝ ልውጣ ሳይል እንዴት አክብሮ እንዳደረ ሲታይ በጣም ያሳዝናል። ከዛ ወጥቶ ለጲላጦስ ጲላጦስ አደባባይ ልትወስጥራ ለፍርድ ቀረበ። ፍርዱ በሁለት አይነት ነው። ጲላጦስ ለመፍረድ ተቸግሮ ምንም አላገኘሁበትም እያለ ሲጨነቅ፣ አይሁድ ደግሞ እንደ ሕጋችን ሊሞት ይገባዋል እያሉ ሲጮሁ ሲጠይቀው ጲላጦስ አትናገርም ሲለው ዝም ተናገር እንጂ አንተን ኮኖ የሚከሱ እነዚህ ሁሉ እየጮሁ ነው። መልስ ስለዝም ሌሊት ከጨለማ ውስጥ ካደረው ተስሎ ካደረ በትዕግስቱ ይልቅ ከጲላጦስ ፊት ማልዳ ቁሞ ያን ያህል ሲከሰስ አንድ ሰዓት እንኳን አይኔ በደሌኛ አይደለሁም ምንም ኃጢአት አልሰራሁም እነዚህ የሚናገሩት ሐሰታቸው ነው ሳይል የተነገረውን ሁሉ ይናገሩትን ሁሉ በትዕግስት በትዕግስት ሲቀበል አርፍዶ በነጋ በኋላ ፍርዱ ሲያልቅ ጵላጦስ ውሃ አስመጥቶ እጁን ሲታጠብ እኔ ንጹሕ ነኝ ከዚህ ሰው ደም እያለ ሲታጠብ ምንም ሳይናገር መስቀሉን ከሪቶስ ጥራ ተሸክሞ ወደ ቀራኒዮ ሲሄድ የሶስተኛው ምራፍ ለመጀመሪያ ጊዜ መስቀሉን ተሸክሞ የወደቀበት ነው። መስቀሉን ተሸክሞ ወደቀ፣ ተነሳ። አራተኛው ምዕራፍ እመቤታችን ጋር የተያዩበት ነው። የእመቤታችን ነገር መስቀል ሲነሳና እሱ ይለታሩ ጽዋተ መከራ ሲነገር እመቤታችን ትነሳለች። በተለይ የእመቤታችን ሐዘኗና ልቅሷ እዚያ ምዕራፍ አራት ወቶ ላይ ሲደረስ የህዝቡ ብዛት ለማየት የአይሁድ ወታደሮችና ዘበኞች ተመለሽ እያሉ ራሄ እንዳይፈጸም እሷ ስታለቅ ሳይተው ሌሎቹ ልባቸው ራርቶ እሱን እንዳይተውት እሷን መመለስ ነበር አማራጫቸው። የእሷ ልቅሶ የእሷን ማ ሲወርድ ልጅና እናት ሊገናኙበት ያልቻልባት ቀናት ያቺ ለታርብ ስትሳሰብ ልጄ ምንድን ነው ወዳው በደሉ? በሀገር ዳኛ የለም ወይ? ያለች በደለኝ ያልበደለ ምንም ያልሰራ ሰው እንዴት ይፈረድበታል? እንዴት ይታሰራል? እንዴት ይወቀሳል? እንዴት ይከሰሳል? ዳኛ የለም ወይ? ያለች የምትጠራ ነቢያትን ነበር አምስተኛው የጲላጦስ ሚስት ቤት ነው። መስቀሉን ከሊቶስጥራ ተሸክሞ ወደ ቀራንዮው በሚሄድበት ጊዜ እነ ጲላጦስ መኖሪያ ቤታቸው መንገዱ ዳር ነው እና እሱ መስቀል ተሸክሞ በመካከል ላይ እየወደቀ እየተነሳ ሲሄድ አይታ ምንድን ነው ብላ ስጠይቅ የናዝሬቱ ኢየሱስ ክርስቶስ ተፈርዶበት ሊሰቀል መስቀሉን ተሸክሞ እየሄደ ነው ብለው ሲነግሯት፣ እሷ ብዙ በዚያችን ሌሊትም እሷ በሳት አለንጋ ስትገረፍ ጲላጦስ በአንገቱ ዘንዶ የተመጠበት ራእይ አይታ ሶስቱ ልጆቿ ተናግረው የሚያውቁት ለዚያ ባልሽ ወየለት ንሱ ደም ለሚያስፈስስ ብለው ነግርባት ልካበት ነበር እና ያንን አይታ አምስተኛው መራፍ አደጃፋ ላይ ደጃ ላይ መስቀሉን እንደተሸከመ ሲወድ ቅዳ የሚያነሳው በሌለበት ጊዜ አንስታ ቅፍ አድርጋ ደሞ እየፈሰሰ ወዙ እየፈሰሰ ቤቷ ከሳጥን ያስቀመጠችውን አዲስ ልብስ ወስዳ ላውን ወይም ወዙን በልብሷ አጠርቅ አድርጋ ደሙና ወዙ እየፈሰሰ ከልብሷ ላይ እንዳለ ተቀርጾ ስዕል ሆኖ የመጀመሪያው የአዲስ ስዕል ለእሷ ነው የተቀረጸላት። ለጵላጦስ ባለቤት አብሮቅላት ትባላለች። ሶስተኛው ምዕራፍ ስምኦን ቀሬናዊ ከበረሃ ውሎ ኋላ ሲመለስ መስቀል ተሸከምለውት መስቀል ያሸክሙበት። ሰባተኛው ምዕራፍ ለሁለተኛ ጊዜ ወደቀበት ነው፣ ሲታይ በጣም ያስገርማል። ስምንተኛው ምዕራፍ ቅዱሳት አንስት መንገላታቱ እየበዛ ሲሄድ ሲወድቅ ሲንገላታ ሲያዩት ያደረገላቸው ታም በተለይም ቅዱሳት አንስት ውስጥ ማርያም መግደላዊት ሰባት አጋንንት አድሩባት፣ ዘመዱ ሁሉ ጠልጧት፣ ሰው ሁሉ አላስቀርባት ብሎ ከዚያ በኋላ ህዳናት በኋላ እሱን እናት አባት አርጋ ተከትላ ስለነበረ በተለይ እሷ አልቻለችም፣ ትጮህ ነበረ። ብዛት አስራ ሁለት ዓመት ደም ሲበሳት የነበረችው የልብሱን ዘርፍ ደሳ ተፈወሰች። ልብሱን ገፈውት ስታይ፣ ያ የተፈወሰችበት ልብስ መድኃኒቴ፣ መድኃኒቴ እያለች ታለቅስ ነበር። ስምንተኛው ምዕራፍ ላይ ዘወር ብሎ አዋልደ ኢየሩሳሌም ትብክያኔ እናንተ ኢየሩሳሌም ሴቶች ለእኔ አታልቅሱልኝ፣ ለእናንተና ለልጆቻቸው አልቅሱ። ዘመን ይመጣል ያልወለዱ መካኖች፣ ያላጠቡ ጡቶች ዱዳን ክብራናቸው የሚልበት ዘመን ስለሚመጣ በእኔ እንዲህ ያደረጉ በእናንተ መከራ ይመጣባቸዋልና ለራሳቸው አልቅሱ ብሎ አቅማቸው በላይ የሆኑ ሁኖ የሚያስሙትን የሚያለቅሱትን ቅዱሳት አነስትን ያጽናናበት ምዕራፍ ነው ስምንተኛው ምዕራፍ። ምክንያቱም ቸር አምላክ ስለሆነ እኛን ለማዳን ስለሆነ ያን መስቀል ተሸክሞ የሚሄድ ያን ጊዜ እንኳን ያን ያህል መከራ እየተቀበለ ሐዘንተኞቹን ችግረኞቹን የሚያለቅሱትን ቸላላ ላቸው። ዘጠነኛው ምዕራፍ ለሶስተኛ ጊዜ ይወደቀበት ነው። አስረኛው በሩ ወደ ቅራኔው ሊገባ ዛሬ የኢትዮጵያ እርስት ለልግስ ሳባ ሰሎሞን የሰጣት እዚያ ላይ የወረደበት ነው። አስራ አንደኛው ቅራኔው ደረሰ። መስቀሉን አወርዶ እረፍት አላገኘም። ልብሱን ዕጣ የተጣጣሉበት አስራ አንደኛው ምዕራፍ ነው። ዳዊት ልብሴን ገፎፍኝ በቀሚስም ላይ ዕጣ ተጣጣሉ ብሎ የተናገረው ትንቢት ይፈጸም ዘንድ መጎናጸፊያውንም አራት ክፍል አድርጎ የተጣጣሉበት ነው። አስራ ሁለተኛው የተቸነከረበት ነው። ያን የተሸከመውን መስቀል አጋድመው እሱን እዚያ ላይ ያስተኝተው፣ እጁን ናግሩን ቅራቀኝ እጁን አመስቀሉ እንዲደርስ እየጎተቱ እዚያ ላይ የቸነከሩት፣ አስተኝተው አጋድመው፣ በአምስት ቅንዋት፣ ሳዶር አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ በአምስት ቅንዋት ሁለቱን ከግራ ቀኝ፣ ሁለቱን ከግራ ቀኝ እግሩ አንዱን ከደረቱ እግሩም ደርበው ነው የቸነከሩት። ስቁረቱ ይቆጠራል፣ የራሱም ከሆነ የራሱ ይቆጠራል። አስራ ሶስተኛው ምዕራፍ ስቅለቱ ነው። እዚያ በኋላ መስቀሉን አቆሙት፣ ቀራ ነው ላይ መስቀሉ ተነስቶ በቆመበት ጊዜ ስድስት ሰዓት ሲሆን ክልተ ጽራስ እስከ ቅራኔው ድረስ ያለው ጽዋቶ መከራ በመስቀል እዚህ ተካተተ። በዚህ ጊዜ መስቀሉን ብድቅ አድርገው እሱን እንዳለ እንዳይናወጽባቸው ነው በመባችን ችንከር የቸነከሩት። በዚህ ጊዜ ሰማይ የተጨነቀች በዚህ ሰዓት ነበር፣ ስድስት ሰዓት ላይ ፀሐይም ለማየት ለማሳየት ብርሃኗን ከለከለች። ጨረቃ እንደመሰለች ከዋክብትን ረገፉ። በዚህ ጊዜ ዓለም በሙሉ በጠቅላላ ጨለማ ሆነ። ያን ጊዜ አምላክነቱን በመጠኑ ገለጠላቸው ማሳወቃቸው። እስከዚያ ድረስ ትዕግስት፣ አትግረፉኝ፣ አትደብድቡኝ አላለም። የተነገረው ትንቢት፣ የተቆጠረው ሰው ይፈጸም ዘንድ። እዚያ ሰዓት ግን ራቁቱን አድርገው ልብሱንም ተጣጣቱለት ሲገርፉት። እስኪ ብርሃንና ጨለማን የሚለይ ማን ነው? የአይሁድ ንጉስ የአይሁድ ንጉሳችሁን ልስቀለው? ሊስቀለው ይችላል። ጲላጦስ አልሆነ ንጉስ ዘንበለ ለቄሳር ከቄሳር በቀር ሌላ ንጉስ የለንም ብለው ነበርና መንግስቱን ገለጠ። ያ ጊዜ በስድስት ከዚህ በስድስት ሰዓት ፀሐይና ጨረቃ ፀሐይ ጨለማ ስትሆን ዓለም ጨለማ ሆነ። አይሁድም እጃቸው እንዳለ በኃጢአት ውስጥ በጨለማ ውስጥ በገሃነም ትኖራላችሁ ሲል ንስሐ ካልገባችሁ ጨለማ ውስጥ ትኖራላችሁ ሲል በቁማቸው በስጋቸው ጨለማ እና መጣ። ሚስጢርም ነው ሚስጢር፣ እስካወደሙ ነው እስካወደሙ በሚስጢር ነው እንጂ በግልጽ አይደለም፣ እንደሌሎች አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲቀደስ መንጦላይቱ እንደተጋረደ በሚስጢር የሚደረገውም ያው ከስድስት እስከ ዘጠኝ ጨለማ ስለሆነ ያ የሚስጢሩ አካሎ በጨለማ ስለተሸፈነ እንዳይታይ። ለዚህ ነው ምስጢሩም ጭምር ነው። እዚያ በኋላ እስከ ስድስት እስከ ዘጠኝ ጨለማ ሆን አረፈ። ያ ሲገርፉትም ሲጨነክሩትም እንሲሉትም የነበሩት ጨለማ ውስጥ ገቡ። መስራት አልተቻለም። እዚያ በኋላ አምላክነቱን ገለጠ። አምላክ ነኝ ለዚያ በኋላ ዘጠኝ ሰዓት ነፍሳትን ነፍስን ከስጋው ልየ ነፍሳትን ከሲኦል አወጣ። በአስራ አንድ ሰዓት የመጨረሻው አስራ አራተኛው ምዕራፍ ግንዘቱ ነው። ዮሴፍና ኒቆዲሞስ መጥተው ገነዙት። ጎኑን በጦር ተወጋ አምላክነቱን ገለጠ። ውሃውን ለጥምቀታችን፣ ደሙን ለመጠጣችን። ለንጊኖስ ቀኝ ጎኑን በጦር ወጋው፣ ውሃና ደም ፈሰሰ፣ ምስጢረ ጥምቀትን ምስጢረ ቁርባንን ያን ጊዜ መሰረተ ሊቀ ካህናት ኢየሱስ ክርስቶስ መስቀሉን እንደ መንበር አድርጎ ቀደሰ አለምን ከጎኑ በፈሰሰው ውሃ ጠመቀ ከጎኑ በፈሰሰው ደም አለም ተቀደሰ 11 ሰዓት ላይ ቀበሩት እሱ ወደ መቃብር ሲወርድ አዳምና ሔዋንን ከ ሲወል ከነልጆቻቸው ዘጠኝ ሰዓት አውጥቶ 11 ሰዓት ገነት አገባቸው